ጤና ይስጥልን ክቡራትና ክቡራን ተመልካቾች እንደምን ቆይታችኋል? የኢፌድሪ የሕዝብ ተወካዮች ምክር ቤት የከተማ መሠረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴ በደቡብ ምዕራብ ኢትዮጵያ ክልል ያደረገውን የመስክ ምልከታ ይዤላችሁ የምቀርበው እንድትከታተሉን በመጋበዝ ነው። መልካም ቆይታ። የፌዴሬ የሕዝብ ተወካዮች ምክር ቤት የከተማ መሠረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴ በደቡብ ምዕራብ ኢትዮጵያ በሚገኙ ከተሞች የመስክ ምልከታ ሲያከናውን ዓላማ ያደረገው በክልሉ እየተሠሩ ያሉ መሠረተ ልማቶችን ለማየትና እያጋጠሙ ያሉ ችግሮችን በጋራ ለመቅረፍ እንዲያስችል ነው። የቦንጋንና የቴፒን ከተሞች መዘጋጃ ቤታዊ እንቅስቃሴን እንዲሁም የሚዛን ቴፒ የሺሾ ኢንዴ ቴፒና የማሻ ቴፒ የአስፓልት መንገድ ፕሮጀክቶችን ቋሚ ኮሚቴው ጎብኝቷል። እነዚህ ከተሞች ጋር ለመድረስ ከአዲስ አበባ ከ610 ኪሎ ሜትር በላይ መጓዝን ይጠይቃል። ከአዲስ አበባ በጅማ በር በኩል በመውጣት በቁጥር በርከት ያሉ ከተሞችን፣ ወረዳዎችንና የገጠር ቀበሌዎችን ማለፍ የግድ ነው። ከአዲስ አበባ ቦንጋ ለመድረስ ብቻ ራሱ ከ33 በላይ ከተሞችን፣ ወረዳዎችንና የገጠር ቀበሌዎችን ማለፍ አለብን። ቋሚ ኮሚቴው ቦንጋ ከተማ ከገባ በኋላ ከቦንጋ ከተማ ከንቲባ እንዲሁም ከዞንና ከክልሉ ምክር ቤት ከፍተኛ አመራሮች ጋር ተወያይቶ የከተማውን የመናኸሪያ አገልግሎት አሰጣጥ ሂደት ያለበትን ሁኔታ፣ የመዘጋጃ ቤታዊ አገልግሎት አሰጣጥ ስርዓትን ገምግሞ ግብረ መልስ ሰጥቷል። መናኸሪያዎችን ህዝብ እንዴት እየተገለገለ እንደሆነ ምን አይነት አዋጁም በዚህ ጉዳይ ላይ የወጡ አዋጆች አሉ፣ ህጎች አሉ፣ ህግስ ምን ያህል ተፈጻሚነት አላቸው የሚወጡ ህጎች የሚልም፣ ከዚህ አንጻር የትራንስፖርት ስምሪት ክፍልም ምን አይነት አገልግሎት ይሰጣል የሚል በዋናነት የያዝናቸውን ነጥቦች አይተናል። እዛ ላይም ጥሩ ነገሮችም ያየናቸው አሉ፣ ክፍተቶችንም አይተናል። እንግዲህ መናኸሪያው ያየነው የህዝብ አገልግሎት ጥሩ ነገሩ ብለንም ያየናቸው ነጥቦች ብዙ ግርግር አለመኖሩ፣ ወከባ መናኸሪያው ውስጥ አለመኖሩ፣ ተሳፋሪው በራሱ ሄዶ ትኬት ቆርጦ መሳፈር መቻሉ እንደ ጥሩ ነገሮች አይተናል። የመናራ ስታንዳርድ ስንል አቅጣጫ ጠቋሚ እነሱ ያነሱት እንዳለ ሆኖ፣ እዛ መናራ ጋር መሬቱ በጣም ተጉርቷል። መኪና ስተላለፍ እንዴት ሲተላለፍ እንደነበረ በጣም አስቸጋሪ ነገር ስለሆነ እንደው ያኛው ወደዛ ትራንስፈር እስከምታረጉ ድረስ መሬት ላይ እንኳን የሁን ማቴሪያሎቹ እንኳን በከተማው አቅም መደፋት ቢችል እና መሬቱን ብስተካከል መልካም ነው ለማለት ነው። የስራ ሂደቱን አፈጻጸም ስናይ ጊዜ የሚወስድ ነው። የእናንተን ጥያቄ ማጠናከር ይጠይቃል። ጥያቄውን ማጠናከር ክልሉ የያዘው ስለሆነ ክልል ገጠር መንገድ የጀመረው ነገር ጥሩ ነው። መንገዱን ለመስራት ማቴሪያል እያስገቡ ናቸው። ስራው ጥሩ ነው። አጥር ያስፈልገዋል። ሜዳውን በደንብ ማቴሪያል አስገብቶ አስፋልት ማድረግ ይጠይቃል። ህንፃው በጥሩ ሁኔታ ነው። የተሻለ ዘመናዊ ቲኬቲንግ፣ ሌሎቹ አዳራሽ አለ፣ ቢሮ አለ ሁሉ ነገር ስላለ ሙሉ የክልሉን ግርማ ሞገስ በሚያስጠብቅ ሁኔታ እየተሰራ ስለሆነ እሱ እንዲጠናከር ከእናንተ ጥያቄው በየጊዜው መቅረብ አለበት። ልድረስ አይገባም። በምክር ቤት ደረጃም በየጊዜው ተገምግሞ ያለውን ችግር ለመፍታት ብሰራ ጥሩ ነው። ከትራንስፖርት አንጻር ማለት ነው። ኢቲኬቲንግ ስራ የለም ማንዋል ነው ሁሉ ነገር ያለውና እሱ ጋም ተግባብተናል። እነሱ ጋር ይሄ ጉድለት ነው። እያንዳንዱ ማህበር ይሄንን ኢቲኬቲንግ ስራ መስራት አለበት። ከሰው ንክኪ የሆነ ንጹህ የሆነ የጸዳ ስራ መሰራት አለበትና ከትኬት እንትን አኳያ እሱ ላይ ያለውን ችግርን በደንብ አይተናል። በዛ ልክ በቀጣይ ቢታይ የሚል ሐሳብ አለኝ። ሌሎች ከከተማ ልማት ስራዎች አኳያ የመሬት ምዝገባ ካዳስተር ላይ ቅድም የተባለው ነገር ለመዝገባ የሚያስፈልገ የሰው ኃይል የማቴሪያል፣ የተለያዩ ችግሮች ላይ በፍጥነት ለመፍታት የሰው ኃይል መጨመር አለበት። ማቴሪያል ትኩረት ጥሩ ነው የተባሉ ነገሮች ሊጠናከሩ ይገባል። በደንብ ብያዝ ጥሩ ነው ዩአይዲፒ አሁን የተጀመረው እያለቀ ያለው ድልድይ ከዚህ በፊት 100% በ2016 ታቅደው ተሰርቶ ያለቁ ፕሮጀክቶች አሉ። አሁን እያለቀ ያለዋል ያ ሰፈር ቀጠና አምስትና ስድስትን ለማገናኘት እየተጀመረው ብዙ ገንዘብ የፈሰሰበት የወጣበት ነው። ስራው አሁን አሁን ባለው ዛሬ ባየነው ግለት እንደው 15 ቀን ሳይደርስ ማለቅ የሚችልበት ጅማሬ ነው የሚቀጥል ከሆነ እኔ ከማስቀጠል ወደ ማሻገር ያልኩት አግሎት እንዲሰጥ ማድረግ። ስለዚህ እሱ በደንብ ብያዝ ጥሩ ነው። እኛ ደውለንም እንጠይቃለን። ስለዚህ ከዛ አኳያ ያ አካባቢ ችግር ቢፈታ ጥሩ ነው። ከዚህ በኋላም ሚዛን ቴፒ ለመድረስ በራሱ ሌላ መንገድ፣ ሌላ አቅጣጫ ይጠብቀን ነበርና እርሱን አልፈን ሚዛን ቴፒ ከተማ ደረስን። የቴፒ ከተማ አገልግሎትንም የተመለከተው ቋሚ ኮሚቴው ከምልከታው በኋላ ግብረ መልስ ሰጥቷል። ቋሚ ኮሚቴው እነዚህ ፕሮጀክቶችን በመስክ ምልከታው ተከታትሎ ከገመገመ በኋላ ከዚህ ቀደም ከነበረው በላይ በፍጥነት ተሰርተው መጠናቀቅ እንዳለባቸው አስገንዝበዋል። በደንብ ትኩረት ሰጥቶ መስራት ይጠይቃል። ኃላፊነትና እድል በእጃችን የተሰጠን ሰዎች ያለመተኛት ከማስቀጠል ወደ ማሻገር መሄድ ነው። ማስቀጠል ባለፈው ከንቲባ እየሰራ ያመጣውን ማስቀጠል ሳይሆን ማሻገር በዛ ልክ ተግባራዊ ሊያደርግ ይገባል የሚል ነገር እንዳጠቃላይ አለ። የተሰጠው ነገር በጣም ከባድ ነው። ሀብት ማምራት አገርን በማኩራት የተረከብነውን ከማስቀጠል ማሻገር በቃ የተለያዩ ጉዳዮችን ማሻገር ነው። ስለዚህ ከዛ ከፓርቲያችን ህል አኳያ በዛ ልክ ልንወስድ ይገባናል የሚለውን ከመሪ አኳያ በልክ በእና ጥሩ ነው የሚል ነገር አለ። አጠቃላይ ከትራንስፖርት ዘርፍ አኳያ የሚደረገው ቁጥጥር ከኢቲኬቲንግ ባይኖሪም የሚሰራው ነገር ቁጥጥሩ ሂደቱ በጣም ጥሩ ነው። ወያላ ለብነት ያለው በተለያየ ነገር የህብረተሰብን በተለያየ አንግል አስጨንቀው ድርጊት ለመፈጸም የሚገቡ ሰዎችን በተጨባጭ ይዘው እንዴት ማስታገስ እንዳለባቸው ማስተማር እንዳለባቸው የሚያደርጉትን ጥረት አይተናል በተጨባጭ ጠዋት። ስለዚህ ከዛ አኳያ ያለው ነገር ጥሩ ነው። ዋናው ነገር ግን ግዛዊ መፍትሄ ተሰጥተው ክልሉ ያስጀመረውን የትራንስፖርት ተቋም መናሪያ አገልግሎት ለማስጀመር የሚሰራው ትልቁ ተቋም እስከ መጠናቀቅ በነባሩ መናሪያ ላይ ጊዜያዊ መፍትሄ ሊያሰጥ የሚችል ጥሩ አገልግሎት የሚያሰጥ ነገር ሊሰራ ይገባል። የተባለው ነገር ሊሰመር ይገባል። በጣም አሳሚነት ብትወስዱ ጥሩ ነው። የቴፒ ሚዛን ፕሮጀክት ለሲሚንት ሰፕላይ ለምሳሌ አሁን እንደ ኢራ ካሉ ፕሮጀክቶች አንደኛ ተመርጦ ለሚ ሲሚንቶ ፋብሪካ ሰፖርቲንግ ሌተር እንዲያገኝ እየተሰራበት ያለ ሁኔታ ነው። ወስደናል። ይሄንን ማሽነሪና እንትን ሞቢላይዜሽኑን በተመለከተ እንደ ቤት ኮንሰርኑ እንትን አድንቀናል። ደግሜ ግን የማረጋግጠው የምፈልገው ነገር እኔ የተወካዮች ምክር ቤት ስለመጡ ወይም ደግሞ ሰንበዲ ከፌዴራል እንግዳ ስለመጣ አይደለም። እኛ ለእናንተ ነው መንገዱን የምንሰራው። ቢሮውም ክፍት ነው። ኤኒ ኮሜንት ካላችሁ ኑ እንወያያለን ዲስከስ እናደርጋለን ፍራስትሬሽናችሁን ኤክስፕረስ አድርጉ እኔ ላይ ላዩ እችላለሁ ምናልባትም አይ ይሄ ነገር አስፈርቶኛል ካሉኝ ያን ነገር ወስጄ ወደ መሬት እንዲወርድ አደርጋለሁ አመሰግናለሁ ትልቁ የልማታችን አንኳር የሆነው መንገድ ስለሆነ አይን የሆነው መንገድ ስለሆነ እዚህ ጋር መረባረባችን ትልቅ ትርጉም ሊሰጠው የሚገባ ስለሆነ በዚህ ልክ መገኘታችሁን አፕሪሼት ማድረግ እፈልጋለሁ። ባለቤትነትን መውሰድም ትልቅ ስለሆነ የሚመለከተው አካል ባለቤትነቱን እንዲወስድ ለማድረግ በጋራ በቀጣይ ተግባብትና ተስማምትን ለመሰረት የሚያስችል መግባባት ፈጥረን ለመሄድ ስለሆነ በኮንትራክተር በኩል በአማካሪዎች በኩል በሎካል አድሚኒስትሬሽኑ በኩል በህዝቡ በኩል የሚወሰዱ ጉዳዮችን በሚዛኑ እያየን የታዩ ችግሮችና ጉድለቶችን አርመን በሰዓቱና በተቀመጠለት በጀት መሰረት እንዲጠናቀቅ ማድረግ ነው ዋናው ዓላማችን ማለት ነው። ስለዚህ ድሊያንስ ኳሊቲ ማሽነሪ አጠቃላይ ያነሳቸዋቸው ችግሮች በእያንዳንዱ የሚወሰዱ ስለሆነ እነዚህን ችግሮች ከየራሳችን ፐርስፔክቲቭ ወስደን ማረም እና ማስተካከል ይገባናል ማለት ነው። ኮንትራክተር ይህንን መንገድ አጠናቅቆ ለመስራት ከ2012 ጀምሮ የያዘውን መንገድ በሁለት ዓመት ማጠናቀቅ በሚያስችል ዲዛይን ተሰርቶ በጀት አሎኬት ተደርጎለት ነው የገባው። ነገር ግን አስቻይ ሁኔታዎች ከሌሉ ደግሞ ተጨማሪ ጊዜ ይጠይቃል፣ ተጨማሪ በጀት ይጠይቃል ማለት ነው። ስለዚህ እኛ በምንፈጥረው ደግሞ ጠቃቅን ችግሮች ደግሞ ተጨማሪ ድሊያንስ እንዲመጣ እያደረግን ነው ማለት ነው። ማሽነሪ በጊዜው ገብቶ መስራት የማይችልበት እድል ካልፈጠር ተጨማሪ ታይም ኤክስቴንሽን ይጠይቃሉ። በዚህ ላይ ተጨማሪ በጀት ይጠይቃል። የህዝቡን አገልግሎት የማግኘት እድል ጭምር ያራዝማል። ስለዚህ እነዚህ ጉዳዮች ላይ እንዳመራር ትርጉም ሰጥታችኋቸው ልተዋቸው የሚገባቸው ጉዳዮች እንዳሉ መውሰድ አለብን ማለት ነው። ስለዚህ ከእናንተ አኳያ ራይት ዌይ ላይ በተገቢው መንገድ ማስከበር የሚገባቸው ነገር ማስከበር፣ ማስነሳት፣ ቦሮ ሳይት ላይ ያሉ ጉዳዮችን በተገቢው መንገድ እንዲጠቀሙ ማድረግ፣ በየአካባቢው ጎታቸው የሆነ ወደኋላ የሚመልስ አንድም ሰከንድ ሊቆም አይችልም በሚል አመለካከት ይዛቸው መስራት አለባችሁ። እነዚህም በማረም ማለት ነው ይሄን ካደረጋችሁ የጋራ ርብርብ ይኖረናል። በኮንትራክተሩ በኩል የተጓደሉ ማሽነሪ ማቅረብ በተገቢው መንገድ ማቴሪያል አቅርቦ ጥራት ያለው ማቴሪያል አቅርቦ በጥራት እና በዲዛይኑ መሰረት ስራውን እንዲሰራ ማድረግ ከሱ የሚጠበቅ ስለሆነ በእያንዳንዳችን መውሰድ የሚገባንን ነገር መውሰድ ያስፈልጋል ማለት። ስለዚህ እነዚህ ሶስት ወረዳዎች ላይ ያየሁት እና ከተማ አስተዳደሩ ላይ ልማቱ ትልቅ የመልካም አስተዳደር ችግር ሆኖባቸው የቆየ መሆኑን ያሳያል። የመንገዶች አስተዳደር ቅርንጫፍ ጽህፈት ቤት ገብተን ስናይ ከደረጃጀቱ ከአቅሙ ጋር ስናይ ምን ቁመና ላይ አለ የሚል ራሱ ተስፋ ሰጪ ሁኔታዎችን ለማየት ይችለናል። የሰው ሁሉ የተደራጀ በየዘርፉ የተከፋፈለ ማን ምን ይሰራል የሚል ተስፋ ሰጪ ነገሮች አይተናል። ይሄ እንደ ጥሩ ነገር ነው እኔ የወሰድኩትና በሌላ በኩል የአማካሪ ድርጅት አንዳንድ ጊዜ አንዱ ስኖር ሌላው የሚጎልበት ያልተቀናጀ ስራዎች በየክልሉ ስንሄድ መንገዶች ላይ ክፍተቶችን ስናይ ነበረና፣ እኔ እንደ ጥሩ ነገር ብዬ የወሰድኩት የቅርንጫፍ ጽሕፈት ቤቱ ዝግጅት፣ የስራ ዝግጅት፣ የአቅሙ የሰው ኃይሉ የአደረጃጀቱ ጉዳይ እራሱ ተስፋ ሰጪ መሆኑን አይተናል። የኮንሰልታንት ቢሮም ገብተን አጋጣሚ አይተናል። እንዴት ይማራሉ? ይሄ እንዴት ስራውን በዋናነት የዲዛይኑ ጉዳይ የኳሊቲ ጉዳይ ከላይብራቶሪ ጀምሮ ምን ደረጃ አሉ በምን ቁመና አሉ? የሚል እሱንም ስናይ እውነት ለመናገር በቅርበት ስራውን ለመከታተል ያላቸው አቅም፣ እሱም እንደ ተስፋ ሰጪ፣ እንደ አቅም፣ እንደ ጥሩ ጎን ነው ያየነውና ይሄ ተጠናክሮ መቀጠል አለበት። ሁላችሁንም ማመስገን እፈልጋለሁ ኢራ በሴንትራላይዝ አድርጎ የመራው የነበረውን ይህን ውስብስብ የሆነ ስራ በየአካባቢው በመምራት በቅርበት ለመምራት ያስችላል፣ በሚል ወደ 25 የሚሆኑ የፕሮጀክት ጽህፈት ቤቶችን አደራጅቷል። ከዚህ ውስጥ እንግዲህ የእናንተ በእናንተ አካባቢ አሁን ኢንጂነር ጥላሁን እየመራው ያለው የፕሮጀክት ማኔጅመንት ጽፈት ቤት አለ። በዚህ ስር ደግሞ ወደ ስድስት ሰባት አካባቢ መንገዶች አሉ። ከነዚህ እንግዲህ የእናንተን ዞን በዋናነት ቴፒ ሚዛን የሚያገናኘው ይሄ የ47 አካባቢ ኪሎ ሜትር መንገድ አክቲቭ ሁኖ እየተሰራ መሆኑ በራሱ እንደ ጥንካሬ ነው እኔ የወሰድኩትኝ። በአገር ደረጃ በርካታ መንገዶች አሁን ስታክ አድርገዋል፣ በብዙ መንገድ ማለት ነው። ስለዚህ እናንተ አክቲቭ ሁኖ እየተሰራ መሆኑ የሚያሰራ ነገር እንዳለና ከዚህ በፊት የጸጥታ ችግር አለ ያላችሁ ቢሆንም አሁን በአሁኑ ሰዓት ምንም አይነት የጸጥታ ችግር ሳይኖር በሚገባ ስራው እየተሰራ መሆኑን ነው ያየሁትኝ። ይሄ በራሱ አንድ ትልቅ ሞራል የሚሰጥ ነው። የአየር ሁኔታው ፈታኝ እንደሆነ ይታወቃል። ባለችው አጭር ጊዜ ግን በሶስት በአራት የፀሐይ ወራት ስራው በጥንካሬ መስራት የሚያስችልበት ሁኔታ እንዳለ ነው የሚያሳየው። ምክንያቱም አየሩ በጣም ጥሩ ነው። አሁን በተገኘው አሁን እኛ በመጣንበት ሁኔታ 24 ሰዓት መስራት የሚቻልበት ሁኔታ ነው ያለው። እንግዲህ የጸጥታ ሁኔታው አስተማማኝ ከሆነ አየሩ አስተማማኝ ከሆነ 24 ሰዓትን መስራት የሚያስችል ሁኔታ ስለሚኖር እሱን አስባችሁ ስምንት ዘጠኝ ወር የምንቀመጥበት ጊዜ ስላለ እችን አጭር ጊዜ በፍጥነት መስራት የሚያስችልበት ሁኔታ ላይ መረባረብ ያስፈልጋል ማለት ነው። በየአካባቢው ባለው ፕሮጀክት ላይ ሚዛንና አካባቢውን ማኔጅ የሚያደርገው የፕሮጀክት ጽፈት ቤትም እድለኛ ነው ብዬ ነው የማስበው። ሌላው ጋር አመራሩ ሌላው ህዝቡ ጋር ያለው አስተሳሰብና እዚህ አካባቢ ያለው አስተሳሰብ ለየት ያለ ነው። እንደ ሀገር ችግሮች አሉ። ነገር ግን ወደዚህ አካባቢ ያለው ሰው ይፈልጋል። ከሚፈልገውም መነሻ ይተባበራል። እምነት ፈጥሮ ንብረት ክፍያ ሳይወስድ ያነሳል፣ ነፃ ያደርጋል። ስለዚህ አንዳንድ ችግሮች ናቸው እንጂ አፈጻጸሙን የያዘው ህብረተሰቡ ጋር ያለ የአስተሳሰብ ችግር አይደለም። እና ከዛ አኳያ አካባቢው ላይ ያለው በየጊዜው አመራሩ ቢቀያየርም የሚመጣውም ሰው ኮሚትመንት ወስዶ ወደ ተግባር ከመግባት አኳያ ለማስፈጸም የሚያደርጉት ጥረትና ቅንጅት እጅግ በጣም የሚያስመሰግን ነው። ይህ ሊቀጥል ይገባል። ይሄ በጣም ጥሩ ነው። በኤፌድሪ የህዝብ ተወካዮች ምክር ቤት የከተማ መሠረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴ በደቡብ ምዕራብ ኢትዮጵያ የመስክ ምልከታ ማድረግ ከጀመረበት ጊዜ አንስቶ የነበረውን አቀባበልና ትብብርን አድንቆ የሀገር ሽማግሌዎች፣ የዞኖች፣ የወረዳዎች፣ የከተማ አስተዳደሮች እና በየደረጃው ያሉ አካላት ላደረጉት ነገር ሁሉ ምስጋና አቅርቦ የመስክ ጉብኝቱን አጠናቆ ተመልሷል።